ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮቻችን እንደምናላችሁ። በዚህ የመረጃ ጊዜያችሁ መደመጥ ያለባቸውን ወሳኝ ትኩስ መረጃዎችን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። በቅድሚያም ርዕሶቹን በማስቀደም እንጀምራለን። የኢትዮጵያ ብሔራዊ ባንክ ከሁለት ዓመት በፊት ያወጣውን አዲስ ረቂቅ ደንብ በተመለከተ ሊሽረው ስለመሆኑ ተሰምቷል። ረቂቅ ደንቡ በተለይ በባንኮች ላይ ያለውን የፋይናንስ ዘርፍ እጣ ፈንታ እየቀይረው ይሆናልም ተብሏል። በተመሳሳይ መልኩ በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ ስለሚፈቅደው ረቂቅ አዋጅን በተመለከተ ከደቂቃዎች በፊት አዲስ መረጃ ተሰምቷል። በአዲስ አበባ ከተማ በተለይ በዋና ዋና መንገዶች ላይ የኮሪደር ልማትን ከመጠበቅ አንጻር በርካታ ሥራዎች እየተሰሩ ይገኛሉ። ይህንን የዋና ዋና መንገዶች በተመለከተ አዲስ ደንብ ሊያጸድቅ ስለመሆኑ ተሰምቷል። ይህንን ደንብ በማያከብር ግለሰብ ላይ የገንዘብ ቅጣት ሊጣል ስለሆነም ተገልጿል። ሌላውና የመጨረሻው ከዚህ ቀደም የንግድና ቀጠናዊ ትስስር ሚኒስትር የስንዴ ዱቄትን በተመለከተ ከአንዴም ሁለት ጊዜ ወደ ሀገር ውስጥ እንዳይገባ ከልክሎ የነበረ ቢሆንም በዛሬው ዕለት ይህንን የስንዴ ዱቄት በተመለከተ አዲስ መረጃ ተሰምቷል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናገራለን። ቪዲዮን ላይክ እያደረጋቸው እስከ መጨረሻው ድረስ አብራቸውን ቆየው። በቅድሚያም በአዲስ አበባ ከተማ በተለይ በዋና ዋና መንገዶች ላይ የኮሪደር ልማቱን ከመጠበቅ አንጻር በርካታ ስራዎች እየተሰሩ እንደሚገኝ የገለጹት የአዲስ አበባ ደንብ ማስከበር ባለስልጣን ወደፊትም ምንም አይነት የእንስሳት እንቅስቃሴ እንዳይኖር ለማድረግ አጠናክሮ እንደሚሰራ አስታውቋል። በዚህ መሰረት በአሁኑ ወቅት በከተማዋ አገልግሎት ላይ ከሚውሉት እንስሳቶች አንዱ የሆነውን አህያን በተመለከተ በኮሪደር መንገዶች ላይ መንዳት የተከለከለ መሆኑን የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ገልጸዋል። "ዘመን እየተሻሻለ ነው፣ ድሮ በአህያ ነበር ጭኖታችንን የምንጭነው፣ አሁን ደግሞ በተሽከርካሪ ነው" ሲሉ የገለጹት ዋና ስራ አስኪያጁ አሁን ላይ ከተሽከርካሪም ደግሞ በኤሌክትሪክ የሚሰሩ መምጣታቸውንም አንስተዋል። ስለዚህም ከተማ ከቴክኖሎጂ ጋር የተቀናጀ አሰራር እንጂ ወደ ኋላ ተመልሶ የቀረ የትራንስፖርት አማራጭን የሚጠቀምበት ሁኔታ እንደሌለ አዲስ ደንብ ለማውጣትም እንደተገደዱ ገልጸዋል። በመሆኑም በተለይ የኮሪደር ልማቱን አጠቃቀም ተከትለው ለማህበረሰቡ በርካታ የግንዛቤ ማስጨበጫ መሥራትን ገልጸው አውቆ የሚያጠፋ ካለ ግን የሕግ ማስከበር ስራ እንደሚሠሩም ገልጸዋል። በዚህ ሂደት ውስጥም የቅጣት ደረጃዎችን መሠረት አድርጎ የሚወሰዱ እርምጃዎች መኖራቸውን አንስተው የሚጣለው ቅጣት ግን አቅምን ያገናዘበ ነው ማለታቸውን አመሻሹን የወጣው ሪፖርት አስነብቧል። በሌላው መረጃችን የኢትዮጵያ ብሔራዊ ባንክ ከሁለት ዓመት በፊት የወጣውን አዲሱን ረቂቅ አዋጅ ደንብ በተመለከተ ሊሽረው ስለመሆኑ ተሰምቷል። ረቂቅ ደንቡ በተለይ በባንኮች ላይ ያለውን የፋይናንስ ዘርፍ እጣፈንታውን ይቀየረዋልም ተብሏል። ለባንኮች የጥሬ ገንዘብ እጥረት እንደ ምክንያት ሲጠቀሱ የነበሩት አስገዳጅ የቦንድ ግዢና የብድር ጣሪያ ገደብ የሚደነገጉ መመሪያዎች እንደሚሻሩ ነው ያስታወቀው። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለሁለት ቀናት ሲያካሂዱ በቆዩትና አርብ ግንቦት 8 ቀን 2017 በተጠናቀቀው የኢትዮጵያ የፋይናንስ ፎረም መክፈቻ ፕሮግራም ላይ ባንኮች በተለያዩ የቦንድ ግዥን እንደሚፈጽሙ የሚያስገድደውን መመሪያ የሚሽሩ መሆናቸውን አስታውቀዋል። ከዚህም በተጨማሪ ላለፉት ሁለት ዓመታት በባንኮች ላይ ተጥሎ የነበረውን የብድር ገደብ ጣሪያ እንደሚያነሱም ገልጸዋል። የፋይናንስ ዘርፉን የተመለከቱ በቀጣይ ይወሰዳሉ ተብለው ከሚጠበቁ ተግባራት መካከል እነዚህን መመሪያዎች ሙሉ በሙሉ መሻር እንደሆነ ከአቶ ማሞ ማብራሪያ ለመረዳት ተችሏል። በዚህም መሠረት ባንኮች በአስገዳጅ ሁኔታ የሚገዙትን ቦንድ የተመለከተው መመሪያ በሰኔ ወር 2025 ሙሉ ለሙሉ እንደሚነሳ የብድር ገደቡን የሚመለከተው መመሪያ ደግሞ ከመስከረም 2018 ጀምሮ ተግባራዊ እንደሚደረግ ነው የተገለጸው። በተያያዘ መረጃም በኢትዮጵያ የውጭ ዜጎች በሊዝ የመሬት ባለይዞታ እንዲሆኑ ስለሚፈቅደው ረቂቅ አዋጅን በተመለከተ አዲስ መረጃ ከደቂቃዎች በፊት ወጥቷል። የውጭ ዜጎች በኢትዮጵያ መሬትን በሊዝ ባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ በነገው ዕለት ለሕዝብ ተወካዮች ምክር ቤት ሊቀርብ ስለመሆኑ ተሰማ። ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይንም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ 150 ሺ የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ አዋጅ ተደንግጓል። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይንም ባለይዞታ የሚሆንበትን አግባብ ለመደንገግ የወጣውን ይህንን አዋጅ የሚኒስትሮች ምክር ቤት ተወያይቶ ለፓርላማ የመራው ከሁለት ሳምንት በፊት ነበር። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑበት ወይንም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ሕጋዊ አሰራር ለመዘርጋት እንደሆነም በመግቢያው ላይ ሰፍረዋል። መኖሪያ ቤት ማለት ለግለሰብ ወይንም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ መዋል የማይፈቀድለት ቤት እንደሆነ በአዋጁ ረቂቅ የትርጓሜ ክፍል ላይ ተቀምጧል። ሆኖም ይህንን መሰሉን ቤት ለመስሪያ ቤት እንዲሁም ለመኖሪያ ቤት የማከራየት መብት የተጠበቀ መሆኑን አዋጁ አመላክቷል። በነገ ዕለት የህዝብ ተወካዮች ምክር ቤትን ምላሽ እናደርሳችኋለን ማለት ነው። በመጨረሻም ከዚህ ቀደም የንግድና ቀጠናዊ ትስስር ሚኒስትር የስንዴ ዱቄትን በተመለከተ ከአንዴም ሁለት ጊዜ ወደ ሀገር ውስጥ እንዳይገባ ከልክለው የነበረ ቢሆንም በዛሬ ዕለት ግን አዲስ መረጃ ከመሰረት ሚዲያ በኩል ወጥቷል። የንግድና ቀጠናዊ ትስስር ሚኒስትር ሁለት ጊዜ ወደ ሀገር ውስጥ እንዳይገባ አግዶት የነበረውን የቱርክ ምርት የስንዴ ዱቄት በድብቅ በድጋሜ እየገባ እንደሆነ ከመሰረት ሚዲያ በኩል መረጃው ወጥቷል። መሰረት ሚዲያ የተመለከታቸው ምስሎች እንደሚያሳዩት እነዚህ የስንዴ ዱቄት ከረጢት ከወራቶች በፊት የመጠራቀሚያ ጊዜያቸው አልፎባቸዋል። ስለዚህ እንዲህ አይነት ምርት ወደ ሀገር ውስጥ ሲገባ የመጠቀሚያ ጊዜያቸው ቢያንስ ስድስት ወራት ያክል ሊኖረው እንደሚገባም ከዚህ በፊት አሰራሩን እንደማያሟላ መግለጹን ነው የገለጸው። ያደረግነው ክትትል እንደሚያሳየው ዱቄቱ ከወራቶች በፊት እንዲመለስ ቢደረግም አሁን ላይ ከጅቡቲ በድጋሜ እየተጫነ ወደ ጉምሩክ አሰራር በማስቀረት በህገወጥ መልኩ ወደ ሀገር ውስጥ እየገባ ነው። አሁንም ድረስ የዱቄት የጫኑ መኪኖች ስንዴን እያጓጓዙ ነው። ለዚህ ሥራ ደዋሌ ላይ ያሉ ተሳቢዎች መኪናዎች አሉ ያሉን አንድ ስማቸው እንዳይጠቀስ እየጠየቁ ምንጫችን፣ ድርጊቱ የህዝብ ጤና ላይ ከፍተኛ ጉዳት እንዲያስከትል የሚያደርግ ስለሆነ አደገኛ የሆነ ክትትል እንዲደረግም ጠቁመዋል።